ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። መቶ ሚሊየን ዩሮ በዩሮ ነው ማውራው ካሁን በኋላ እና ከዛ በላይ የወጣባቸው ተጫዋቾች የጥሩ አገልግሎት መስጠት ልምዳቸው እንዴት ነው? ያው ነው መነሻችን፣ የሊቨርፑል ነው። ሊቨርፑል ዘንድሮ ለአንድ ተጫዋች ከመቶ ሚሊየን በላይ በማውጣት እስካሁን ያሳየን እሱ ነው ለዚህ ክረምት ፍሎሪያን ቨርትዝ የሊቨርፑል ተጫዋች ሆኗል። የዚህ የሊቨርፑል ተጫዋች የዝውውር ዋጋ የብዙ ሰዎችን ትኩረት ስቧል። ባየር ሌቨርኩሰን ገሸለጠ ብሎ የሚያስብ አለ። ለሊቨርፑል ምርጥ ዝውውር ነው። ሊቨርፑል እችን ዝውውር ከልጁ ብዙ አገልግሎት ካገኘ በኋላ ይመልሳታል ብሎ የሚያስብ አለ። ያላገኙት ደግሞ ተቆጭተዋለም ተቆጥተዋል። ባየር ሚኒክ ለልጁ በየሳምንቱ ለመክፈል ያቀረበው የደሞዝ መጠን ሊቨርፑል ለፍሎሪያን ቨርትዝ ካቀረበው ጋር አይነጻጸርም። የባየር ሚኒክ ይበልጣል። እምቢ፣ እኔ ሊቨርፑል ነው የሚሻለኝ አለ። ይሄ ለጀርመን ቡንደስ ሊጋ ኪሳራ ነው አሉ። የቦርሻ ዶርትሙን ሰውዬ ሊቨርፑልን ከሚቀላቀል የእኛ ተቀናቃኝ የሆነውን ባየር ሚዩኒክን ቢቀላቀል ደስ ይለኝ ነበር አሉ። ምክንያቱም እንደ ፍሎሪያን ቨርትዝ አይነት ተጫዋቾች ለቡንደስ ሊጋው ያስፈልጋሉ። የቡንደስ ሊጋው ማጣፈጫ ቅመሞች ናቸው። ነው ሰው ባላንጣ የበልጽ ጊላ ይሄ ልጅ ለሊቨርፑል ከሚጫወት ባየር ሚዩኒክን መጥቶ ቢያጠናክር እና ባየር ሚዩኒክ ቢደቁሰኝ ይሻላል ይላል። ምን ያህል ጎበዝ ቢሆን ነው የሚል ስሜትን የሚሰጥ ነው፣ የእውነት ለመናገር ኦኬ። ስለዚህ የዚህ ልጅ ሊቨርፑልን በዚህ ዋጋ መቀላቀል ዋስትና አለው? የምርጥነት፣ የአገልግሎት ውጤታማነት፣ ፕሬሸሩስ፣ ጫናውስ ይቋቋመዋል? እያንዳንዷ ነገር በወጣበት ወጪ ትመታለች፣ መኝኝ ትመነዘራለች። በአጠቃላይ እስካሁን ድረስ እግር ኳስ መቶ ሚሊዮንና ከዛ በላይ የወጣባቸውን ብዙ ተጫዋቾች አይቷል። አንዳንዶቹን የእውነት ለመናገር እረስተናቸው ሊሆን ይችላል። አሁን ስናነሳቸው አንተ አይገርምም? አዎ ምናምን ልንል እንችላለን። ስለዚህ እነዚህ ተጫዋቾች ምን ያህል ናቸው? ከፍሎሪያን ቨርትዝ በፊት አስራ ሰባት የተለያዩ ተጫዋቾች መቶ ሚሊዮንና ከዛ በላይ ወጥቶባቸው አንድን ክለብ ለቀ ወደ ሌላ ክለብ ገብተዋል። እሱ አስራ ስምንተኛ ከመቶ ሚሊዮን ሚሊዮን ዩሮ በላይ የወጣበት ተጫዋች ነው። ለጠራ ነው ስም ሀሳብ ልት ሰጪ ነው ጋሪዝ ቤል ከቶተናም ወደ ሪያል ማድሪድ አንድ መቶ አንድ ሚሊየን ዩሮ ምትው ከሌለሽ ፖል ፖግባ አልተሳካለትም፣ በሪያል ማድሪድ እንደ ታሰበው። እኔ የጋሪዝ ቤል ኮሚትመንት ላይ በጣም ጥሩ አስተያየት ነው ያለኝ በየጨዋታው ላይ የሚችለውን ነገር በሙሉ ለማድረግ ሲሞክር ነው ማውቀው፣ ያየሁት እሱ ነው። ግን ወደ ሪያል ማድሪድ ሲሄድ ተጠብቆበት የነበረው ነገር፣ የተነገረው ነገር እና በሪያል ማድሪድ ያጋጠመው ነገር ግን እኩል ነው ብዬ አላስብም። እንደ ተባለው አይደለም አይደል፣ ያሳለፈው ጊዜ። እኔ በዚህ ሀሳብ አልስማማም። እሺ፣ የሪያል ማድሪድ ደጋፊዎች ለምን ጋሬዝ ቤልን እንደሚጠሉት ነው ማላቀው። የእነሱ ጥላች አልተጋባብኝም እኔ ወይም የነሱ ለሱ ያላቸው አመለካከት ዝቅ ያለ መሆን ኢንፍሉዌንስ አላደረገኝም። መሰለኝ በጣም ነው የማይወዱት። አይወዱትም፣ በጣም አንፖፕላር ነው እዛ። እሱም እዛ ቅድም ያልኩት ነገር ነው እንደ ተባለው ያደርጋል ተብሎ እንደ ተገመተው በጣም አሪፍ እና አውትሻይን አድርጎ አይደለም ጊዜውን ያሳለ ለምን ለምን አንደኛ እድል አልተነፈገውም? ደጋፊዎቻቸውን እየሰሙ ተነፍጎታል። አዎ ሁለተኛ እኔ በገባባቸው ጨዋታዎች ጋር የዝበል ማድረግ የሚገባውን ነገር አድርገዋል ብዬ ነው የማምነው። እኔ እኔ የማምነውን ነው የምናገር። እሱ ለመስጠት ዝግጁ ነው። የምትጠሏ የስፔን ሚዲያ ደግሞ የምትጠሏቸውን ተጫዋቾች ምረጡ ብሎ ነው ስም የሚሰጥሽ። ካሬጅ ቤል ይላሉ እነሱ። በኋላ ላይ እሱ መሰላቸው እንዲህ በጣም ዲስካሬጅ ዶነ፣ በጣም አስታውሰዋለሁ። እንዲህ የምትጠሉትን ተብሎ ስለምንድን ነው የሚጠየቀው፣ እና እንደዚህ እንደዚህ ያለ ኮስቲነር ምናምን ምናምን እየተጠየቀ እኔ እንጃ እኔ እኔ አንዴ በተለይ አሁን የቻምፒዮንስ ሊግን አምስት የቻምፒዮንስ ሊግን ዋንጫ በልተዋል። ለማንኛውም ከሪያል ማድሪድ ጋራ ሆኖ 2018 ሊቨርፑል ላይ በኦቨርሄድ ኪክም ያገባትን አንረሳም። እኔ ጋሬዝ ቤል ባገኛቸው እድሎች አሁንሽ እሱ የእሱ ከሰረ እንበላም፣ አንቺም በምትይው እንደተጠበቀ እንደዛ አላልኩም አይደለም። እንደ መክሰር ሳይሆን አሁን የሆነ መቶ ሚሊየን ለሆነ ተጫዋች ሲወጣ የምጠብቀው ነገር አለ። ቅድመውን ዋስትና ነው፣ ዋስትና አይደለም የሚለውን ጥያቄ ያመጣ ነው። አንድም ከዚህ አንጻር እኮ ነው የሆነ የምንጠብቀው ነገር አለ። አውትሻይን ያደርጋል በየጨዋታዎቹ ላይ በቃ በጣም ትልቅ ኢንፍሉዌንስ ይፈጥራል ብለን ነው የምናስበው። ምክንያቱም ያንን እንዲያደርግም ነው ደግሞ ያን ያክል ገንዘብ ተከፍሎበት የሚመጣው እንጂ እኔ ጋርዝ ቤል ላይ አንተ እንዳልከው ነው የሚሰማኝ። ምንም የኮሚትመንት ችግር አይቼበት አላ እንዳልከው ግን እነሱ ወደ ማናዘነበሉ ዘነበሉ የምናውቀው ነው ወደ እነ ቤንዜማ ወደ እነ ሮናልዶ ምናምን ምናምን ነገር ሆነ እና እኔ እኔ ጋርዝ ቤል አሁን ቅድም ልጠይቅሽ የነበረው ነገር ምንድነው መሰለሽ ማክሰር ከሆነ ወይም ለወጣበት ወጪ የማይመጥን አገልግሎት ወይም ያን ያህል ወጪ ወጥቶበት ሪያል ማድሪድን ሲቀላቀል ያደርጋል ብዬ ከማስበው ዝቅ ብሎብኛል ምናምን ካል ኤዲን ሀዛርድን ምን ልንለው ነው? እኔ መክሰር ማለት እንደሱ ነው፣ እንደ ጋሬዝ ቤል አደለም ለእኔ ነው። እንደ ጋሬዝ ቤል መሆን መክሰር አደለም። አኮርዲንግ ቱ የቲምሽ ውሳኔ ጋራ ነው ለመሄድ የምትገደጁው እንጂ እኮ ኤዲን ሀዛርድ እኮ ሳምርዬ። ኤዲን ሀዛርድ ኪሳራ ማለት እሱ ነው። ከቼልሲ ሪያል ማድሪድን በ115 ሚሊዮን ዩሮ ተቀላቅሎ እዚህና እዚህ ጋር ጭምር ቦርጭ አውጥቶ ሂካንት ዱ ምንም ነገር እኮን ያላደረገላቸው ጋሬስ ቤል የሚችለውን ነገር እያደረገ ኤዲን ሀዛርድ እንደዛ እየተልፈሰፈሰ በኤዲን ሀዛርድ ውስጥ የሪያል ማድሪድ ደጋፊዎች የነበራቸው ምቾት ግን እናቅ ነበረ። ከዛ ሚዲያው ጥያቄ አነሳ። ኤዲን ሀዛርድ ሜዳ ላይ የማይረባ ነገር እያደረገ ኪሎ ጌን እያደረገ ጉዳት በጉዳት እያደራረበም ጭምር የሪያል ማድሪድ ደጋፊዎች ስቲል በኤዲን ሀዛርድ ላይ የነበራቸው መተማመንና መመካት እንዲ መቼ ነው የሚቆመው? ይሄ ነገር ምን ያህል ጊዜ ነው የሚጠብቁት? በኤዲን ሀዛርድ ተስፋ ለመቁረጥ የሪያል ማድሪድ ደጋፊዎች ተብሎ እስኪጠየቅ ድረስ የተጓዘ ነው። ጋሬዝ ቤል አለም አንፌር የነበረው ለሪያል ማድሪድ፣ ሪያል ማድሪድ ነው ለጋሬዝ ቤር አንፌር የነበረው። ምክንያቱም ኤዲን ሀዛርድን ያንቆለጳጵሳሉ ከነዚህ ሁሉ ነገሩ ይሄኛውን ደግሞ ይገፉት ነበረ። ለእኔ እንግዲህ እሺ ሌላ ተጫዋች ኪሳራ ማለት ይሄ ነው። ለእኔ አሁኑ ሁለተኛ ኪሳራ ብዬ የምጠራው ኩቲኒዮ ከሊቨርፑል ወደ ባርሴሎና መቶ ሰላሳ አምስት ሚሊዮን ዩሮ ድብን ያለ ኪሳራ ማለት። ገና ከመቶ ምናምን በላይ ስትል መሳካት አለመሳካት ስትል ቶሎ አይምሮ ላይ የመጣው ተጫዋች ይሄ ነው፣ ኮቲኒዮ ነው። ምክንያቱም ወደ ባርሴሎና በሄደበት ጊዜ ቀድሞ በሊቨርፑል ያሳለፈው የውድድር አመት በጣም በጣም የሚገርም ነበር የተሳካ ነበር። ያም ነው ደግሞ ይህንን ያክል ገንዘብ እንዲወጣበት ምክንያትም የሆነው። ግን እዛ ከሄደ በኋላ ምንም ምንም ነገሮች ሊመቻቹለትም እሱም ደግሞ ያንን ሁኔታ ማሸንፎ ወጥቶ ብቃቱን እንደገና ማስመስከርና ማሳየት አልቻለም። አዎ አልቻለም፣ በጭራሽ አልቻለም። ከዛ በኋላ ጠፋ እንጂ አሁን እኮ ባርሴሎና ቢሆን ያልተስማማው ከባርሴሎና ከወጣ በኋላ አውትሻይን እያደረገ ቢሄድ ያንን የሊቨርፑል ፎርሙን መልሶ ቢይዝ ምናምን እኮ አሪፍ ነበረ። እንዳልሽኩ የሊቨርፑል ዋና ነበረ። ለምን ኩቲኒዮ ወደ ባርሴሎና ሲሄድ ሊቨርፑል ቤት ለቅሶ ነበር፣ ባርሴሎና ቤት ድግስ ነበር። ሊቨርፑሎች ትልቅ ተጫዋች አጣን ብለው ነው የሚያለቅሱት። ባርሴሎናዎች ደግሞ ትልቅ ተጫዋች አመጣን ነበረ ዳንሱን የፈጠረው። ከዛ ሰርጉ ቤት ሀዘን ሆነ፣ ሀዘኑ ቤት ደግሞ ሰርግ ሆነ። ቢያንስ ብራቸውን አግኝተዋል። ትንሽ ቢቆይና እውነት ፎርሙ እንደዛ የሚበላሽ ቢሆን ኖሮ ሊቨርፑል ይህንን ያህል ገንዘብ አያገኝም፣ ነበረ ኪሳራ ማለት ይሄ አይደለም ወይ? ኪሊያን ምባፔ ያነጋግራል። ከሞናኮ ወደ ፓሪስ ሰን ጀርማ መቶ ሰማኒያ ሚሊየን ዩሮ የዓለማችን ሁለተኛ ውድ ተጫዋች የሆነበት ዝውውር ኪሳራ ነው ወይስ አይ? እኔ እንደ በፓሪስ ሰን ጀርማ ካስሯል ብዬ አላስብም በኪሊያን ባፔ ዝውውር በጣም እንደውም ጥሩ አገልግሎት ነው የሰጠው። ክሊያን ምባፔ በቃ ከፓሪሰንጀርማ ጋር ያሳለፈው የውድድር ዓመት እኮ እያንዳንዱ የውድድር ዓመት አንድም ኮንሲስተንሲ ነበረው፣ የእሱን መዳከም ያየንበት አይደለም። ሁለትም ደግሞ ለክለቡ የተሻለ ደረጃ ላይ መድረስ የራሱን አስተዋጽኦ አበርክቷል። ይሄ ልጅ ከሞናኮ ወጥቶ ፒኤስጂ ገባ፣ ያደረገውን በሙሉ አወቅን። ያደረገውን እንዳወቀ ሰው ሆነሽ ነው መጠየቅሽ? ጥያቄ ያደረገውን እንዲያደርግ ዛሬ የመቶ ሰማንያ ሚሊዮን ዩሮ ትከፍልለታለች። ይምጣና ይሄንን ይድገም ብትባይ። አሁን ፍሎሪያን ቨርትዝ ሊቨርፑልን ተቀላቀላለ። የሚያደርገውን አናውቅም። ስለዚህ አዋጣ አላዋጣ ምናምን አንልም። የኤምባፔን ግን እናውቃለን ያደረገውን እንደሚያቅ ሰው ሆነሽ ይሄን አሁን ያደረገውን ነገር እንዲያደርግልሽ መቶ ሰማንያ ሚሊዮን ዩሮ ትከፍያለሽ። ምን አላደረገምና? አዎ፣ ወይኔ እኔ እንኳ ምን አላደረገምና አት በይኝ። አዎ ይከፍላለሁ ወይ አልከፍልም በይ። አዎ እኔ እኔ መድሃኔዓለም ለምን አልከፍልም? ከምር ና እናቴ ትሙት አልከፍልም ለምን ምን ምን አ ሳያደርግ ቀረ ፓሪስ ሰን ጀርማ ቤት ለብቻው ነው። አሁን እየገመገብ ነው ያለ፣ ነው ለብቻው ነው። እሺ መጀመሪያ ላይ ለመለስ ያሳጅ አንተ ነህ እንጂ እኔ አልከፍልም 180 ሚሊዮን ዩሮ እምባፔ በፒኤስጂ ቤት ያላደረገው ነገር አልከፍልም። ለምን በኝ፣ እምባፔ በፓሪስ ሳን ዠርማን ቤት ውስጥ እንዲጨምር የሚፈለገው ቫሎ አለ። ምንም ፈልጌ ነው ይሄን ልጅ ያስፈረምኩት። ልክ ነው የፓሪስ አንጀርማ ምንጊዜም ኮከብ ግባ ግቢ ሆነዋል የፓሪስ አንጀርማ የፈረንሳይ ሊግን እንዲያሸንፍ አድርገዋል ምናምን ያለም ባፔም ያደርገው ያደረገው ነበረ ያለም ባፔም የፈረንሳይ የሊጋ አንድን ውድድር አሰልቺ እንዲሆን ያደረገው የፓሪስ ሳንጀርማ ዝም ብሎ ማሸነፍ ነው የሆነ ቡድን አንድ ጣልቃ ገባ ጠፋሱ እንጂ ማን አለ ማንም የለ አዲሽናል የሆነ ነገር ፈልገች ነው ይህንን ያህል ኮሚትድ ሆነች መቶ 8 ሚሊየን ዩሮ የምታወጫው የፈረንሳይ ሊግ ለፓሪስ አንጀርማ ጋራንትድ የሆነ ሰክሰስ እማያባራ የማያባራ የማይቆም ሃሪኬን ባየር ሚኒክን መቀላቀሉን ትቶ ፒኤስጂን ቢቀላቀል የሊግ ዋንጫን ያሸንፋል። ጋራንትድ ነው፣ ወር ዋስትና ያለው ድል ነው። እንደ ምባፔ አይነት ተጫዋቾች ሲመጡ ዴሊቨር እንዲያደርጉ የሚጠበቀው የተለመደውን ድል አይደለም ለኔ ያልተቻለውን በነበሩ ተጫዋቾች ያልተቻለውን ያልተቻለውን ያስችሉኛል ብዬ ነው የምከፍለውን የመቶ ሰማኒያ ሚሊዮን ዩሮ እንጂ የለመድኩትን ለማስቀጠል ምን ይሆናል። አይ ቅድም አሁን ለጋሬዝ ቤል የሰጠነውን አስተያየት እዚህ ጋር አታምጦ ምን አጎድሎ፣ በግሉ ነው አሁን እየገመገምን ያለ ነው እኮ እኮ በግሉ ጋሬዝ ቤል ምንም አላጎደለም። በቡድንም አሸነፉ እኮ አምስት ቻምፒዮንስ ሊግን አሸንፈዋል። ድል እኮ አሉ ቲሞ ሶስት ላሊጋ አሸንፈዋል። እነዚህ ሜጀር ኦነሮች ናቸው። ሪያል ማድሪድ የሚወዳደርባቸው እዛ ውስጥ ኮንትሪቢሽን አለው ብዬ ነው እኮ ማስበው። አምስት ጊዜ ቻምፒዮንስ ሊግን ሲወስዱ ጋሬዝ ቤል ድርሻ አለሁ እዚ ኮ የለም ነው። ኢንዲቪጁዋሊ በግሉ ጎል ያስቆጥራል፣ አዎ፣ ጎል ያስቆጥራል፣ ብዙ ጎሎችን ያገባል ምናምን ምናምን፣ ልክ ነው። የእሱን ኢንዲቪጁዋል ኳሊቲ ኳር ለምጠራጠረው የእሱ ኢንዲቪጁዋል ኳሊቲ ለፓሪስ ሳን ጀርማ ምን ቫሊዩ አዳደረገ የሚለውን ነው ማየው ኔ ለዛ ነው የምከፍለው። እሱማ የክለቡ አካሄድ ልክ አልነበረም ተብሎ ታመነበት እኮ። ሁለተኛው ነጥብ ብቻ ሳይሆን ሜሲም መጥቷል እኮ ከክሊያን ምባፔ በላይ ያለ ኔማርም መጥቷል እኮ። ስለ እነ ሜሲም ስለ እነ ኔማርም እንነጋገራለን እንጂ ኔማር እና ሜሲ ስለነበሩ የፓሪስ ሳን ጀርማን እና የእምባፔን ግንኙነት በተመለከተ አናውራም ማለት አይደለም። አይ እንደዛ አይደለም እኮ። ስለዚህ ቻምፒዮንስ ሊግን ዴሊቨር አላረገም የመጀመሪያው ነገር። ሁለተኛ በጥባጭ ሆኗል። ይሄንንም እኮ አውቃለሁ እኔ አንቺም እኮ ታውቂያለሽ። በጣም በጥባጭ ነው ከእኔ ወዲያ ለአሳር ባይ ነው ቦስ ሆኗል። እገሌ ካልተባረረ እገሌ እንትን ካላለ ኢንዲቪዥዋሊዝምን በፒኤስጂ ቤት ካስፋፉት ሰዎች አንዱ እምባፔ ነው። አሁን ነበፔ ዛት ማች መኒ እውነትን የምነግርህ ሰውዬው የሚከፍሉ አይመስለኝም አሁን በተለይ አሁን አይከፍሉ። ይህንን ሁሉ ነገር ግን እያወቀ ነው ሪያል ማድሪድ ኪሊያን ምባፔን ለማስፈረም ያንን ሁላ ነገር ያደረገው። ብዙ እኮ አልከፈለም አይ ባይከፍልም ግን ሂደቱን እናስታውሰዋለን በደምብ የልጁን ኳሊቲ እና ተመራጭነት ግን ያሳያል ብዬ ነው ነው ማስቡ የልጁ ኳሊቲ እና ተመራጭነት ይኸውልሽ አንድ ነገር ይሄ ነገር አሪፍ ነው ምናምን ትያለሽ አደል እኔ ጋ ስመጣ የእኔን ፍላጎት ይሞላሉ ወይ ነው ምገዛው እና ማልገዛው አ እኔ ጋ ሲመጣ የኔን ፍላጎት ያሟላሉ ወይ ነው የት ፓሪሳን ጀርማ ገንዘብ የሚከፍለው ከራሳቸው ኢንተረስት መሟላት አንጻር ነው። እኔ አሁን ወክዬ የምናገረው ፒስጂን ነው። ፒስጂን ወክዬ ስናገር እምባፔ በነዚህ አመታት ለእኔ ሲጫወት በሰጠው አገልግሎት ደስተኛ አደለሁ አደለም እያልኩሽ ያለሁት ቫሊው ይጠብቄ የነበረውን ነገር ግን አልሰጠኝ። እኔ እኔ እንትን አልከፍልም። አሁን ያንን እንዲደግም እውነት ኤኮድሪቭን ኬዮስኮ የፈጠረብኝ ይሄ እውነት ነው እኮ እኔ እንጃ፣ እኔ አልስማማም። ለማንኛውም ኦስማን ደምቤሌ ከቦርሻ ዶርትሙን ባርሴሎና መቶ ሰላሳ አምስት ሚሊየን ስሞቹን እንጥቀስ፣ ሰአቱ እንትን እያለና ትንሽ የተለየ የምናወራበት ነገር ካለ እናወራበታለን። ክርስቲያኖ ሮናልዶ ከሪያል ማድሪድ ወደ ዩቬንቱስ መቶ አስራ ሰባት ሚሊዮን ይሮ ብቻ ነው አለሽ። አንቷን ግሪዝማን ከአትሌቲኮ ማድሪድ ወደ ባርሴሎና መቶ ሀያ ሚሊዮን ይሮ በፍጹም ትልቅ ይሰራ ነው ይህም ትልቅ ትልቅ ትልቅ ትልቅ መሾቅ ነው የሾቁት። እዚህ ጋር ጃዋ ፊሊክስ ከባርስ ከቤኔፊካ ወደ አትሌቲኮ ማድሪድ 127 ሚሊዮን ኪሳራ ነው። ሮሜሎ ሉካኮ ከኢንተር ሚላን ወደ ቼልሲ ኪሳራ ነው። ብሩ ብዙ ነው። ጃክ ግሪሊሽ ካስቶን ቪላ ማንቸስተር ሲቲ 117.5 ሚሊዮን ዩሮ ዘትሪብል ዊነር ሆነዋል። ከእሱ ጋር ሆነዋል ለዛች አንድ አመት ብዬ በም ይህና አልከፍልም። በነገራችን ላይ ማን እየሰማ እንደሆነ አላቅም። ይህንን ልጅ አርሰናል ሊወስዶ ነው አሉ ቸግርልፍ እንጃ። ተመከራሉ ይሄድና አርሰናል ግባና ማንነትን አሳየው ለጋርዲዮላ ኩም አርገው አሉ። ምን እንደሚወስን እስቲ እናያለን። በደንብ አብራርተናል በትላንትና ፕሮግራማችን ላይ። ለማንኛውም ኤንዞ ፈርናንዴዝ ከቤኔፊካ ወደ ቼልሲ መቶ ሃያ አምስት ሚሊየን። ጁል ቤሊንግሃም ቦርሻ ዶርትሙንድ፣ ሪያል ማድሪድ መቶ ሶስት ሚሊየን። ኖት ባድ እስካሁን መጥፎ አይደለም። የመጀመሪያው ውድድር አመት ላይ በጣም አሪፍ ነበር። ሁለተኛው ላይ ኤምባፔ አቀዝቅዟቸዋል ከሚባሉት ሰዎች አንዱ እሱ ነው። ዴክላን ራይስ ዌስታም፣ አርሰናል ሶ ፋር ሶ ጉድ፣ በጣም አሪፍ በጣም ቆንጆ ነው። እሱ ምን ይላል መሰለች? ለምሳሌ እኔ አርቴታ ወሳኙ ሰው ነው፣ አርሰናልን እንቀላቀላለን ከዌስታም ወጡ እና ስትሮንግ የሆነ በጣም ጠንካራ የሆነ እምነት ነበረኛ ነበር በአርቴታ ላይ የኔን አቅም የኔን የእግር ኳስ አቅም ወደ ትልቅ ደረጃ ይወስደዋል ወደ ትልቅ ደረጃ ያደርሰኛል ብዬ በደንብ በደንብ በደንብ በደንብ ነበር የምተማመነው አለና ያለው ነው የሆነው። እውነት ለመናገር አርቴታ ከዴክላን ራይስ ትልቅ አገልግሎት እያገኘ ነው። ክሬዲቱን መውሰድ አለበት ብዬ ደጋፊዎቹም ይላሉ። ወጪውን መልሷል፣ ይላሉ አዎ እስካሁን ባለው ሁኔታባቺ በቅጣት ሪያል ማድሪድ ላይ ያገባቸው ሁለት ቆንጆ ቆንጆ ቅጣት ምት ጎሎች ብሩን በቃ መለሰ ምናምን ተብሏል። ሃሪኬን ከቶተና ባየር ሚኒክ መቶ ሚሊዮን ዩሮ። ሞይሴስ ካይሴዶ መቶ ሰላሳ አምስት ሚሊዮን ዩሮ ከብራይተን ወደ ቼልሲ። መጥፎ አይደለም በነገራችን ላይ የመጀመሪያው ውድድር አመት ላይ በጣም ተቸግሮ ነበረ። እንግሎ ካንቴን ይተካል ምናምን ምናምን ተብሎ በጣም ብዙ ተወራ፣ በጣም ብዙ ተነገረ። በኋላ ካይሴዶ አልሆነለትም። በኋላ ግን አሁን ማሬስካ ከመጡ እና የቼልሲ አሰልጣኝ ከሆኑ በኋላ ኤንዞ ፈርናንዴዝና ቦታ ሺፍት አርገው ሲያጫውቱት ግን የሊጉ ምርጡ ተጫዋች አንዱ እኮ ካይሴዶ ሆኖ ቁጫል በተለይ በቦታው ላይ ብዙ ፓሶችን በማድረግ ብዙ ፖሴሽኖችን ዊን በማድረግ እሱን የሚስተካከል ተጫዋች በፕሪሚየር ሊጉ የለም እና እነዚህ እነዚህ ደግሞ የእሱ ኳሊቲዎች ናቸው ልልሽ ፈልጌ ነው። ስለዚህ አንቺ ግን መቶ ሚሊየን እና ከዛ በላይ ማውጣት ዋስትና አይደለም ማለት ነው። በፍጹም እንደውም፣ እነዚህ ከዘረዘርናቸው ስሞች ተገቢ ነው ያለው በጣም በጣም ትንሽ ነው። አንድ የመጨረሻ በፍጥነት እንሄድበት፣ የመጨረሻ ነው እስማማለሁ አልስማማም ብቻ ነው መብትሽ ነው ሁሉንም ማለት ጋሬዝ ቤል ላይ ቅድም እኮ ተናግሬ እሺ ፖል ፖግባ ከዩቬንቱስ ማን ዩናይትድ መቶ አምስት ኔይማር ከባርሴሎና ፓሪስ ሳንጀርማ በጭራሽ አልስማማም ኦስማን ደምቤሌ ኪሊያን ምባፔ ፊሊፕ ኩቲኒዮ ሊቨርፑል ባርሴሎና፣ አትስማሚም። ክሪስቲያኖ ሮናልዶ በሪያል ማድሪድ ዩቬንቱስ፣ እሺ፣ እኔ አልስማማም። ሪያል ማድሪድ ወደ ዩቬንቱስ። ኤዲን ሀዛርድ ከቼልሲ ወደ ሪያል ማድሪድ። አንቷን ግሪዝማን አንስማማም ብለናል። ጃው ፊሊክስ በጭራሽ። ሮሜሎ ሉካኩ፣ ጃግሬሊሽ፣ እሱም አንስማማም ኤንዞ ፈርናንዴዝ ቤሊንግሃም ቤሊንግሃም ዴክላን ራይስ እሱ ያስማማናል። እና ካይሴዶ እሱም ትንሽ ነው፣ ግን አይ ትንሽ ነው። በጣም በጣም አድርገን እናመሰግናለን፣ አብራችሁን ስለነበራችሁ። አድማጮቻችን የእናንተን ሀሳብ በእነዚህ ጉዳዮች ላይ ብትልኩልን በጣም ደስ ብሎን እናስተናግዳለን። ኢትዮጵያ ለዘለዓለም ትኖር። 2010